ይሄ ሰው ሰራሽ አስተውሎት በጣም አነጋጋሪ የሆነ ነው። ዩ በ2030 ኦልሞስት የ11 ሚሊዮን ያህል የህልት ኬር ወርከር እጥረት ይኖራል። አፍሪካ 25 ፐርሰንት የዓለማችን ዲዚዝ በርደን ትይዛለች። ይሄ ቴሌሜዲሲን ጉዳይ ነው። በ18ኛው ክፍለ ዘመን ማይክሮስኮፕ ኢንቨንት ከተደረገ በኋላ ለምሳሌ ሜዲሲን ውስጥ ሁለት ስፔሻላይዜሽኖች አሉ፣ ማይክሮባዮሎጂስት፣ ፓቶሎጂስት ማይክሮስኮፕ ከሌለ አይኖሩም። አንዳንዱ ሰው ስራችን ሊወስድ ነው ይላል። አውቶሜትድ የሆነ ሰው የሌለበት ሰርጀሪ ለመስራት ይቻላል። ምክንያቱም ኖ ሁሉም ለሮቦት አሁን ነው የሚሰጥ ፔሽንት የለም። የኤአይ አድቫንስመንት የሰውን ልጅ ምድር ላይ የመቆየት እንትን ነው ከፍ እያደረገው ሊመጣ ይችላል ድሮጋይዜ